ጠልቀው የሚያስቡ አእምሮዎች፣ የሚያምኑ ልቦች፣ የሚሰሩ እጆች በትውልድ ሰንሰለት ተሰናስለው እጹብ ድንቅ ገድልን ፈጸሙ። ይህ የምናብ ዓለም አይደለም፤ የሚታይ የሚዳሰስ ሀቅ ነው እንጂ። የተረታችን ማጣፈጫ የቁጭታችን ቅኔ ማደሪያ አልባው ስደተኛው አባይ ይኸው ከቤቱ አደረ! በዚህ ዳሰሳችን የጉባው መናኝ፣ ህልመኛው፣ ታታሪው እንደጀመርን እንጨርሰዋለን በሚል የኢትዮጵያ ህዝብ የህዳሴ ግድብ ምልክት አድርጎ ስለሚያየው ኢንጂነር ስመኘው በቀለ ታሪክ የህዳሴ ግድብ መመረቅን ምክንያት በማድረግ ይህን አዘጋጀን። ተከተሉን። አንድ ሺህ ሰባት መቶ ሰማኒያ ሜትር እርዝመት ያለውና መቶ አርባ አምስት ሜትር ቁመት ያለው የሮለር ኮምፓክትድ ኮንክሪት ነው ወደ አስር ነጥብ አንድ ሚሊየን ኪውቢክ ሜትር የሆነ መጠን አለው። ኢንጂነር ስመኘውን ከመዘከራችን በፊት ለመነሻ ያህል ታሪክን በመልኩ እናስቀምጠው። ታላቁ የህዳሴ ግድብ ሲነሳ አመታትን የኋሊት ተጉዘን በርካታ መሪዎችን ልናስብ እንችላለን። ሀሳቡን ያመነጩትን፣ ሀሳቡን መሬት ያስነኩትን መሪዎች እንዲሁም ፍጻሜውን ያበሰሩን ሁሉ ለአፍታ አንዘነጋም። አባይን የመገደብ ሀሳብ የተነሳው በ 14 ኛው መቶ ክፍለ ዘመን እንደሆነ ታሪክ ይጠቁማል። ከዚያ ጊዜ ጀምሮም አባይ በተፋሰሱ ሀገራት መካከል የጸብ እና የጥላቻ መንስኤ ሆኖ ቀጥሏል። በ 20 ኛው መቶ ክፍለ ዘመን ንጉሠ ነገሥት ቀዳማዊ ኃይለስላሴ የፕሮጀክቱን ጥናት ከማስጠናት ባሻገር አባይ የኢትዮጵያ ነው። በንብረታችን ደግሞ የመጠቀም መብቱ በእጃችን ነው። የሚል ጠንካራ መልእክት አስተላልፈዋል። የግብጾችን የሴራ አካሄድ በተመለከቱ ጊዜ የሚከተለውን አደራ አስቀመጡ። እኛ አባይን እንገድብ ብንል አቅም የለንም። የውጭ አገራትን ደግሞ አባይን ለመገደብ እርዱን ብንል ግብጽን ላለማስቀየም ፈቃደኛ አይሆኑም። ቀጣዩ ትውልድ ግን በራሱ ንዋይ ይገነባዋል አሉ ቀጣዩን ትውልድ ተስፋ አድርገው። ሌተናል ኮሎኔል መንግስቱ ኃይለማርያምም በተራቸው በብዙ ጦርነት ውስጥ ቢሆኑም ከግብጾቻዎቻቸው ጋር ከባድ ምልልሶችን አድርገዋል። በአባይ ወንዝ ላይ ወሳኝ ግድቦችን እንገነባለን። ጉዳዩ እንዲህ በቀላል አይታይም፣ በዝምታም አይፈታም በማለት በተባበረ ክንድ እንደሚገነባ አስገንዝበው ነበር። የቀደምት መሪዎችን ንድፍ ተከትለው መሰረቱን የጣሉት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የህዳሴያችን መሐንዲሶች እኛው፣ ግንበኞችና ሰራተኞች እኛው። የፋይናንስ ምንጮች እና አስተባባሪዎች እኛው በማለት ኢትዮጵያውያንን ከሊቅ እስከ ደቂቅ ከቅርብ እስከ ሩቅ የጋራ መግባቢያ በማድረግ መጋቢት 24 ቀን 2003 ዓ ም አስደናቂውን እርምጃ ጀመረ። ጀ ሀገራችን ህዝቦች፣ ክቡራና ክቡራት በታላቁ የአባይ ወንዛችን ላይ በዛሬው እለት በይፋ መገንባት የሚጀምረው ግድብ የሚሊኒየም ግድብ መባሉ በብዙ ምክንያቶች ተመራጭ ሆኖ ተገኝቷል። በትሩን ከጠቅላይ ሚኒስትር መለስ የተቀበሉት ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ በዲፕሎማሲያዊ ጥረትም ህዝቡን በማስተባበርም ከፍተኛ አስተዋጽኦ አድርገዋል። የዲፕሎማሲ ጥበብን ተጠቅመው ግብጽና ሱዳን እንደ አውሮፓውያን አቆጣጠር በመጋቢት ወር 2015 የስምምነት መመሪያ ሰነድ ዲክላሬሽን ኦፍ ፕሪንሲፕልስ እንዲፈረም አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረውን ስራ አጠናክረው የጎደለውን ሞልተው በየዘርፉ የሚጠበቀውን ሁሉ አድርገው የዘመናት ህልማችንን እውን አደረጉልን። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ጫፍ ያላችሁ መላ ኢትዮጵያውያን በሙሉ እንዲሁም ከኢትዮጵያ ውጭ ያላችሁ የኢትዮጵያ ወዳጆች በሙሉ። ፈጣሪያችን እንኳን ለዚህ ታላቅ ቀን አበቃን አበቃችሁ ለማለት ወዳለሁ። በምርቃቱም ለኢትዮጵያውያን ብቻ ሳይሆን ለጥቁር ሕዝቦች በሙሉ ምድር እስክትሰበሰብ ድረስ ታሪክ ሆኖ የሚኖር ታላቅ ገድል ነው። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ታሪክ የመጀመሪያው ታላቅ ስራ ህዳሴ ነው። እንችላለን እንቀጥላለን በማለት ስኬቱ የመጨረሻ አለመሆኑን ጠቁመዋል። ታሪካዊውን ሪቫን ከታደሙት አፍሪቃውያን መሪዎች ጋር ቆርጠው ለዓለም መቻላችንን አስረግጠዋል። ለመነሻ ያህል ይህን የታሪክ ጉዞ ካነሳን የህዳሴ ግድቡ ሲታሰብ በሁሉም አእምሮ ውስጥ ቀድመው የሚታዩት የተስፋችን መሐንዲስ የተባሉት ኢትዮጵያዊ መልክ፣ ወኔ እምነት ሙያዊ ክህሎት ነፍስ ዘርተው ቆመው ሲሄዱ ያየንባቸውን ኢንጂነር ስመኘው በቀለ የጉዳያችን ማጠንጠኛ አድርገን ጥቂት እንላለን በምድር የኖሩት ለሀምሳ ሶስት ዓመታት ብቻ ቢሆንም ስራቸው ከዘመናቸው ተሻግረው እንዲኖሩ ያደረጋቸው የበረሃው አርበኛ ታሪክ በጥቂቱ እንሆ ታላቁ የኢትዮጵያ ህዳሴ ግድብንና ሌሎችን በመገንባት ዳር በማድረስ ነው የምንገልጸው ወደ ላቀ ደረጃ ሀገራችንን እናደርሳለን። ይህንን ቃል ኪዳን ነው እየገባን ያለ ነው። በጎንደር ክፍለ ሀገር ጠዳ ወረዳ ልዩ ስሙ ማክሰኝት ከሚባል ቦታ መስከረም በባተ በሶስተኛው ቀን 1957 ዓ.ም የወይዘሮ ዘነቡ ሀብተውና የአቶ በቀለ አይንአለም ብቸኛ ልጅ ምድርን ተቀላቀለ። እናት አባት ስም ሲያወጡ እናት ሙሉ ቀን ሲሉ፣ አባት ደግሞ የቤቱ ራስነት የሰጣቸውን ስልጣን በመጠቀም ይመስላል ስመኘው አሉት ስያሜው የህፃኑ መጠሪያ ሆነ የስያሜውን ድብታ ስናፍቀው ስፈልገው የሚል ስለሆነ ከመጠሪያነት ያለፈ ትርጉምም ይዟል ስመኘው ለአቅመ ትምህርት እንደደረሰ አንደኛ ደረጃን በእንፍራንስ መለስተኛን በደሴ ቅዳሜ ገበያ ሁለተኛ ደረጃን በወልዲያ በመከታተል አጠናቀቀ ከዚያም በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን በ1978 ዓ ም በኤሌክትሪክ ቴክኖሎጂ በዲፕሎማ ተመርቆ ወደ አገልግሎት ገብቷል። በመቀጠል ከአዲስ አበባ ዩኒቨርሲቲ በሲቪል ምህንድስና በንስክ በ1989 ዓ ም የመጀመሪያ ዲግሪ በመያዝ በእውቀት ሌሎችን ለመውለድ በመምህርነት ተሰማርቶ የትውልድ መሐንዲስን በመሆን አገልግሏል። የትውልድ ስፍራቸው እርሻ መተዳደሪያዋ ጸጥታ መገለጫዋ መሆኑ ተጋብቶባቸው ሳይሆን አልቀረም። ኢንጂነር ስመኘው እርጋታቸው ከነፍሳቸው እንደተቆራኘ ውሃ ዋሻና በረሃውን ሲደረምሱት እንዳደጉበት የእርሻ መንደር የምርጡን ገበሬ አይነት ነው። ይሄ የህዝብ ፕሮጀክት ነው። ፕሮጀክቱ ስለደመቀ ነው። እኔ የስራ ባልደረቦችም የደመቅ ነው። የተለየ ስራ ከሌላው ኢትዮጵያዊ የተለየ ሰርተን አይደለም። ትልቁ ምስጢር በጋራ የመስራት መንፈስን መጎናጸፉ ነው። ህይወት ለሆነ ውሃ ካላቸው ትኩረት የተነሳ ስለ ኢትዮጵያ ወንዞች በቂ እውቀት ነበራቸው። ኢንጂነሩን አንቱ ካሰኛቸው ብቃትና ጥንካሬያቸው አፍ አውጥቶ እንዲናገር ካስቻሉ ፕሮጀክቶች መካከል ሁለቱን እናንሳ። አንደኛ፣ የኦሞ ወንዝ ብዙ ኢትዮጵያውያን የኢንጂነሩን ስም ገኖ የሰማ ነው ከታላቁ የህዳሴ ግድብ ጋር ተያይዞ ቢሆንም፣ በኦሞ ወንዝ ላይ ግልገል ግቤ አንድ እና ሁለት ተከታታይ የሃይድሮ ኤሌክትሪክ ፕሮጀክቶችን በመምራት የተዋጣላቸው የኃይል ማመንጫ መሐንዲስ፣ በዘርፉም ቁንጮ ባለሙያ መሆናቸውን አስመስክረዋል። በአማረ ቢሮ በምቹ ወንበር ተቀምጠው በምቾት ተቀማጥለው ሳይሆን በእሳተ ገሞራ ዋሻ ውስጥ ውለው አድረው 26 ኪሎ ሜትር የሚሆነውን ደፋር ዋሻ ግንባታ በጥበብ ከውነዋል። በግልገል ጊቤ ስራ ያጋጠመውን የዋሻ መደርመስ በምህንድስና ጥበባቸው የወሰዱት እርምጃ በመሪዎችና በኢትዮጵያውያን ዘንድ ከበሬታ እንዲያገኙ አስችሏቸዋል። ብዙ ሰው አለ፣ አየር የለም፣ 17 ኪሎ ሜትር ውስጥ ነው ያለ ነው። ስለዚህ ምን ትላለህ? አለኝ። እንውጣ ወይስ? ለእኔ ይሄ ትልቅ ፈተና ነበር። ውጭ ብዙ ዜጋ፣ ብዙ ሰው ይሄ ብዙ ጊዜ እንትን ሆኖብን የነበረውን ኒውስ፣ ዜና ይፈልጋል እኔም አንዱ ነኝ። የኢንጂነር ስመኘው የምህንድስና ብቃትና ስነ ምግባራቸው በቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልብ ውስጥ ልዩ ቦታ አግኝቶ ኖሮ ለታላቅ ፕሮጀክት፣ ለላቀ ኃላፊነት ታጩ። ታላቁ የህዳሴ ግድብ ከተጀመረ በኋላ አጀንዳው የሁሉም የኢትዮጵያ ህዝብ የመሆኑን ያህል የፕሮጀክቱ መሪ ኢንጂነርም የሁሉም ቤተሰብ አባል ሆኑ። ምስላቸውን ያየ ድምፃቸውን የሰማ ሁሉ ትዝ የሚለው ህዳሴ ግድቡ ነበር። ሰው ገንዘቡ ባለበት ልቡ በዚያ ነው እንዲል ቅዱስ መጽሐፍ ህዳሴና ኢንጂነር ስመኘው አካልና ጥላ ሆኑ። ህፃኑ ፕሮጀክት ልጅ እግር ሲሆን አድጎ ጎልምሶ የታሰበው ሲሳካ ማየት የሁሉም ህልም ነበርና በቴሌቪዥን መስኮት ከዜና ቀጥሎ እሳቸው ብቅ ሲሉ ብዙ ጆሮዎች ቆመው የእሳቸውን ንግግር ይጠብቁ ነበር። የጉባ በረሃ ያጠየመው ኢትዮጵያዊ መልካቸው፣ የጎፈረ ፂማቸው፣ የእንጨርሰዋለን ምኞታቸው መቼም አይዘነጋም። ዓለም አቀፉ የዜና አውታር ቢቢሲ እንደገለጸው ከኢንጂነር ስም ቀድመው የሚገቡ በርካታ ገላጮች አሉ። የጉባው መናኝ፣ ህልመኛው፣ ታታሪው፣ ትሁቱ፣ ባህታዩ ብዙ ብዙ ተብሎላቸዋል። የጉባ በረሃ ለሳቸው የስራ ቦታቸው ብቻ ሳይሆን መኖሪያቸው፣ መለያቸው ነበር። መሠረቱ ከተጣለበት ከመጋቢት 2003 ዓ.ም ጀምሮ ለሰባት ዓመታት ያለመታከት ፕሮጀክቱን መርተዋል። ኑሯቸውም በጉባ በረሃ ከህዳሴው መሀል አድርገው በነጭ ሸሚዝ በቀይ ቀበቶ በአደጋ መከላከያ ልብሳቸውና እንችላለን እንጨርሰዋለን በሚል መንፈሳቸው ብቅ እያሉ ሁሉም እጁን እንዲዘረጋ ያነቃቁስ ነበር። ኢንጂነሩ ባለቤታቸውን፣ ውድ ልጆቻቸውን፣ ቤተሰባዊ ህይወታቸውን ትተው ሙሉ ጊዜና አቅማቸውን ለኢትዮጵያ ሕዝብ ህልምና ናፍቆት ለህዳሴ ግድቡን መሆን መስዋዕት ያደረጉ ባለውለታ ናቸው። እሳቸው የግንባታው አቅጣጫ ቀያሽ መሐንዲስና ስራ አስኪያጅ ብቻ ሳይሆኑ ቃል አቀባይ እንደነበሩ ብዙዎች ይመሰክራሉ። ኢንጂነር ስመኘው ተወልደው ካደጉበት ከኖሩበት፣ የአየር ንብረት አንጻር ከባድ ወደሆነው 43 ዲግሪ ሴንቲግሬድ ሙቀት የሚደርሰውን የጉባ በረሃን ንዳድ ተቋቁመው ህዳሴን ከመሰረቱ አንስተው 65 በመቶ ማድረስ ፕሮጀክቱን ከህፃንነት ወደ ጎልማሳነት ያደረሱ ጀግና መሆናቸውን በኩራት የሚገልጹ እንዳሉ ሁሉ ፕሮጀክቱ ተጓቷል የሚሉ የቅሬታ ድምፆችም ይሰሙ ነበር። የኢንጂነሩ ህልፈትና ያልተመለሰው ጥያቄ በጥቁር ከባድ ደመና በተጋረደው የሐምሌ ሰማይ ከሚወርደው ዶፍ ዝናብ የከፋ የሐዘን ዶፍ በኢትዮጵያ ሕዝብ ላይ በመገናኛ ብዙኃን በኩል ወረደ። ሁለት ሰዓት ከ20 አካባቢ መስቀል አደባባይ ከዋናው መንገድ ገባ ብሎ በሚገኘው ቦታ ላይ በወቅቱ ይዘውት በነበረው ቪኤት መኪና ውስጥ በመሪ መቀመጫ በኩል ህይወታቸው አልፎ ተገኝተዋል። የህዳሴው ቃል አቀባይ እውቁ መሐንዲስ ህልፈት ሐሙስ ሐምሌ 19 2010 ዓ.ም በማለዳው ተነገረ። ለማመን በሚከብድ ሁኔታ ሰው በማይለየው በርዕሰ መዲናዋ በትልቁ መስቀል አደባባይ በቪኤት መኪናቸው ውስጥ ሞተው ተገኙ የሚል አስደንጋጭ፣ አበሳጭ፣ አወዛጋቢ ሲፈነቅሉት ከኖሩት አለት የከበደ ናዳ ዜና ሆኖ ቀረበ። ግላዊ ህይወታቸውን፣ ልጆቻቸውን፣ ትዳራቸውን ትተው የመነኑለት እንደ አይናቸው ብሌን የሚሳሱለትን ፕሮጀክት እንዴት አምነው ጨክነው ተለዩት የሚለው ያልተፈታ እንቆቅልሽ ሆኖ የብዙዎች ልብ ውስጥ ይብሰለሰላል ለጊዜው ፖሊስ ለኢንጂነሩ ሞት የሰጠው ምላሽ ህይወታቸውን በራሳቸው እጅ ቀጠፏት እንጂ ሌላ ገዳይ የላቸውም የሚል ነበር በርካታ ዜጎች ፕሮጀክቱን ይከታተሉታል ይደግፉታል ከዛ አልፈው ፕሮጀክቱን እዚህ በመምጣት ያያሉ እስካሁን ከ250 ሺህ ያላነሰ የተለያየ ህብረተሰብ ክፍል ፕሮጀክቱን ጎብኝቶታል። ይሄ እንግዲህ ፕሮጀክቱ ዛሬ ለደረሰበት ደረጃ ትልቅ አቅም የሆነ ሁኔታን ፈጥሯል። ቤተሰብ አድርጎልናል። ሁላችንንም ቤተሰብ አድርጎናል፣ አቀራርቦናል። በሀገራችን ጉዳይ ላይ አንድ አይነት አስተሳሰብ ይዘን እንድንሄድ አድርጎናል። የእኛን የኢትዮጵያውያንን ትልቅ ህልም ሳይፈቱ ረጅሙን መንገድ ትልቁን ፈተና አልፈው ለምን የሚለው ጥያቄ ግን መልስ የለውም። የተወለዱት ኢንጂነሩ ለ32 ዓመታት በተለያዩ ሥራዎች አገልግሏል። በኢትዮጵያ ኃይል ኮርፖሬሽን እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ውስጥ ከ1978 እስከ 1991 የኮተቤ ማሰልጠኛ ኢንስትራክተር፣ ከ1991 እስከ 1992 በዋና መስሪያ ቤት የኢንጂነሪንግ ዲፓርትመንት መሐንዲስ፣ ከ1992 እስከ 1993 የጊቤ አንድ ኃይል ማመንጫ ፕሮጀክት ካውንተር ፓርት ኢንጂነር፣ ከ1997 እስከ 2002 የጊቤ 2 ኃይል ማመንጫ ኮኦርዲኔተርና ስራ አስኪያጅ፣ ከ2003 እስከ ሐምሌ 19 2010 ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ኃይል ማመንጫ ፕሮጀክት ዋና ስራ አስኪያጅ ሆኖ አገልግሏል ህልፈታቸው ከተሰማ በኋላ በአዲስ አበባ ከተማ እና በተለያዩ ስፍራዎች ጀግና አይሞትም ኢንጂነር ህያው ነው ፍትህ ለኢንጂነር የሚሉ ድምጾች በስፋት ተሰምተዋል በርካታ ወጣቶች የኢትዮጵያ አምላክ ይፍረድ የሚል ጽሁፍ ያለው ከኔተራ በመልበስ ፍትህን ጠይቀዋል ኢንጂነር ስመኘው በአንድ ወቅት እንዲህ ተናግረው ነበር የሀገራችን እድገት ጥሩ ሆኖ ማየት እንፈልጋለን። ለዘላቂ ልማት ደግሞ ሃይድሮ ፓወር የጀርባ አጥንት ነው። በግድቡ ላይ የሚሳተፈው የግድቡ ማህበረሰብ ሙቀቱንና ርቀቱን አያስበውም። ምክንያቱም ህልም አለን። ህልማቸውን እኛ በስጋየ ነው። እሳቸው ግን የድሉን ሻማ በአካለ ስጋ ለማየት አልተፈቀደላቸው የአንድ ታዳጊ እድሜ ያህል የፈጀውን ህዳሴ ዛሬ ተጠናቆ የዓለም መገናኛ ብዙሃን ትኩረት፣ ለእኛ ደግሞ የስኬት ብስራት ሆኖ አበባ አየሽ ወይ ከሚለው የሕፃናት ዜማ ጋር ተጋምዶ የህዳሴ ዜማ ተሰማ። ኢንጂነር በአካል ባይኖሩም ስራቸውና ጥንካሬያቸው በትውልዱ ልብ ውስጥ ህያው ሐውልት ቀርጸዋል። ብዙዎችም ህዳሴ ሲመረቅ የእሳቸው ሐውልት እንዲቆም ጠይቀዋል። እሳቸውም ከዘላለማዊ ማረፊያቸው ሆነው ይመለከታሉ። ግን እውነት አንቱ ጀግና መሐንዲስ፣ ሁሉን የሰጡለት ህዳሴ ተጠናቆ ወዳጅ ሲደሰት፣ ጠላት ጥርሱን ሲነክስ፣ ኢትዮጵያ ከአደይ አበባ ጋር ስትፈካ ምን ተሰማው? ደግመን እንላለን፣ አሻራው ደማቅና ከትውልድ ልብ ውስጥ በወርቅ ማህተም የታተመ ነው። ነፍሶ በሰላም ትረፍ።